ጀነራል መኮንኖቻችን አመራሮቻችን፣ የወታደራዊ አመራሮቻችን የፖለቲካ ሽኩቻ ውስጥ በእኛና በገዢ ፓርቲ ውስጥ የሚደረግ ክርክር ውስጥ ጣልቃ መግባት የለባቸው። ኃይለ ማርያምና ኢህአዴግን ስርዓት፣ ሲቪላዊ አስተዳደር በማስወገድ በመከላከያ እያስተዳደሩ የቡድናቸውን የበላይነት ማቆየት የሚፈልጉ ጀነራሎች ነበሩ።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 ዘራአምስት ግልጽ ያደርገዋል የመከላከያ ኃይሉ ከፖለቲካ ወገንተኝነት ከፖለቲካ ፓርቲዎች ነው የሚለው እንደው ከፖለቲካ ፓርቲዎች ወገንተኝነት በነጻ ኢምፓርሻል በሆነ መልኩ ኃላፊነቱን ሊወጣ ይችላል። የተሻሻለው የመከላከያ ማቋቋሚያ አዋጅ 1100 መግቢያው ላይ ፕሪያምብሉ ላይ መከላከያ ከፖለቲካ ፓርቲዎች ወገንተኝነት የነጻ ተቋም ነው ይላል። ይህም በመመስረት አሁን እያደረገን ያለው በፖለቲካ ድርጅቶች መካከል እየተደረገ ያለ ክርክር ነው። ክርክሩ ደግሞ በህገ መንግስት ላይ እየተደረገ ያለ ክርክር ነው። በዚህ ክርክር ደረጃ የመከላከያ ጀነራል ሊገባ የሚጋብዝ ምንም ጉዳይ የለውም። የፖለቲካ ፓርቲዎች ጉዳይ ስለሆነ ብልጽግና በአንድ ወገን ተቋሚ በሌላ ወገን ሆነ እየተከራከርን ነው። ስለዚህ ጀኔራሉ የተናገሩት ንግግር ትክክለኛ አይደለም። በህገ መንግስታዊ የተሰጣቸውን ስልጣንና ኃላፊነት ጥሶ የመጣ ነው። ይሄ ደግሞ መዘዝ አለው። ይሄ መጥፎ መዘዝ ይኖረዋል። ከዚህ በፊት ስለው እንደነበረ ተቃውሞ በምናደርግበት ወቅት ራሱ መከላከያን ወደ ጎን እኔተው ነው ታርጌት አላደረግነው ምክንያቱም ህብረ ብሔራዊ መከላከያ ከመሆኑ አንጻር የፖለቲካ ሽኩቻ ውስጥ ምን ከተው ከሆነ ለሀገር በጣም ወሳኝ የሆነ ምሰሶ የሆነን ተቋም ወዳ ወዲ ምን ጎትተው ከሆነ ችግር ይፈጠራል። እዚህ ላይ መጠንቀቅ አለባቸው። በቅርብ ከነበረው ታሪክም መረዳት አንዱ ለምሳሌ ህዋት ኢህአዴግም የሚኮነንበት ደርግ ሲወርድ የነበረው መከላከያ ሰራዊት የደርግ ሰራዊት ብሎ መበተኑ የሀገርን የመከላከያ አቅም ኢንስቲቱሽናል ሜሞሪ ያዳከመ ነው፣ የሀገርን ተቋም ያዳከመ ነው ተብሎ ነው የሚታቸው። ያን ማድረግ ለኢህአዴግ ታማኝ የሆነ ጦር ለመመስረት ስለተፈለገ ያለው ጦር ፈርሶ አዲስ ተመሰረተ። ህወሀቶችን መከላከያን ተቆጣጥረው ሄደው መከላከያው ከህወሀት ጋር እየተመሳሰለ እንዲሄድ ተደረገ። ስለዚህም ህዝብ በተቋም ላይ ያለው በመከላከያ ተቋም ላይ ያለው አመኔታ እንዲሸረሸር አደረገው። መጨረሻ ላይ ግን እነሳሞራና ነሳአራ ጀነራል ሳሞራና ሳአራ ትክክለኛ እርምጃ ነው የወሰዱት። ትዝ ይለኛል ክርክር ነበረ በመከላከያ ውስጥ በተለይ በህወሓት ከትግራይ ባመጡ ጀነራሎች መካከል የህዝቡ አመጽ እየጨመረ እየጨመረ እየጨመረ ሲመጣ የተወሰኑት ሃርድላይነርስ የምንላቸው ጀኔራሎች። መከላከያ ጣልቃ መግባት ኃይለ ማርያም እና ኢህአዴግን ስርዓት ሲቪላዊ አስተዳደር በማስወገድ በመከላከያ እያስተዳደሩ የቡድናቸውን የበላይነት ማቆየት የሚፈልጉ ጀነራሎች ነበሩ። ከደህንነቶች ጋርም ሆነው ጀነራል ሳሞራ እና ነሳ አረግን ኖ ይሄ ለሀገር ብቻ ሳይሆን ማከላከያን ራሱ ሊያፈርስ ስለሚችል የፖለቲካ ሽኩቻው ይቀጥል እኛ ግን ከዳር ሆነን ሴኩሪቲ እያስጠበቀን እንሄዳለን ብለው ታሪካዊ እርምጃ ነው የወሰዱት። ያም ቢያደርጉ ሁዴታ ማድረግ ይችሉ ነበረ። የህዝብ አመፅንም በተወሰነ ደረጃ ለማድከም ሊችሉ ይችላል። አልቲሜትሊ ግን ስርዓቱን ከመፈረካከስ አያድኑትም። ኢንፋክት የኢህአዴግ መፈረካከስ የመከላከያ መፈረካከስ መጥቶ በመከላከያ ውስጥ ችግር ሊፈጥር ይችል ነበር። ባለፉት አንድ አመታት ሁለት አመታት ብዙ ቀውስ ሲኖር አብዛኛውን ስራ ሲሰራ የነበረው መከላከያ ነው። ተጠብቆ ስለቆየ ለዛ እኮ ነው ዛሬ ጀነራል ሳሞራ በክብር ተሸኝቶ ያለ ፍርሃት በክብር እዚህ ከተማ ሲኖር ያን ጊዜ አጂቴት ብሎ ያደረጉ ሰዎች ተደብቀው ያሉት ሳረ ጀነራል ሳረ እኮ ሲሞት ህዝብ እምባ እየተራጨ የቀበረው ስለተገደለ እኮ አይደለም፣ ለሀገር ትልቅ ውለታ ስለዋለ ነው። አሁንም ቢሆን ጀነራል መኮንኖቻችን፣ አመራሮቻችን፣ የወታደራዊ አመራሮቻችን የፖለቲካ ሽኩቻ ውስጥ በእኛና በገዢ ፓርቲ ውስጥ የሚደረግ ክርክር ውስጥ አልቃ መግባት የለባቸው። ተቋሙ መጠበቅ መቻል አለበት። የፖለቲካ ድርጅቶችም መከላከያውን ወደ ጨዋታ ማስገባት የለብንም። እኛ አሁን የዛ ቀን ስንል የነበረው መከላከያ በሲቪሊያን እንዲመራ የሚያደርገው ህገ መንግስቱ ነው። በህገ መንግስቱ መሰረት ስልጣን የያዘ የሲቪል አመራር ካለ መከላከያው መታዘዝ ግዴታው ነው። በህገ መንግስቱ አካሄድ ስልጣን ያልያዘ የሲቪል አመራር ካለ መከላከያው ብቻ ሳይሆን ሌላው ሴኩሪቲ ቢሮክራሲውም ላይታዘዝ ይችላል። መከላከያውን ፕሮቴክት ለማድረግ ነው ያን ስንናገር የነበረው በመከላከያና በሲቪል አመራር መካከል ያለው ግንኙነት እንዳይበላሽ ነው ስንል የነበረው። አሁንም ቢሆን ሊታርም ይገባል። ጀነራል መኮንኑ መከላከያው የሀገር ጠባቂ ነው። የህወሓቶች አመራሮች ያጠፉትን ዛሬ መደገም የለበትም። ዛሬ ደግሞ ስህተት ለመፈጸም እድሉም የለም። ስለዚህ በተቻለ መጠን መኮንኖቻችን የፖለቲካውን ጨዋታ ለኛው ቢተው የተሻለ ነው ባይ ነኝ። እሺ፣ ስለ አባይ ጉዳይ ነው እንግዲህ። ሌላው በጣም ሀገራዊ ጉዳይና ይህን በተመለከተ ደግሞ የሀገርን ጥቅም አሳልፈው የሚሰጡ ሰዎች አሉ። ለዛ ነው ግብጽ የምትጠነክረው። አለመስማማታችንን አይታ ነው እንደዛ እያደረገች ያለችው የሚሉ ሀሳቦች አሉ። ጠቅላይ ሚኒስትራችን ደግሞ በንግግራቸው ላይ ባንዳዎች አሉ፣ የሀገርን ጥቅም አሳልፈው የሚሰጡ ብለዋል ቃል በቃል እና ይሄ እንደዛ አድርገው እውነት የሀገሪቷን ጥቅም አሳልፈው የሚሰጡ ፓርቲዎች ወይ ደግሞ አካላት አሉ ብለው ያምናሉ? እርሶስ ደግሞ እንደ ግለሰብ በአባይ ላይ ያለው አቋም ምን ይመስላል? አባይ ላይ ያለኝ አቋም ወጣቶኜ የጻፍኳቸውን ነገሮች ማየት ያስፈልጋል። አይደለም ዛሬ ሽበት ካወጣና ከተረጋጋን ተይና። በዛ ዘመንም ከነመለስ ጋር ከፍተኛ ጠብ ውስጥ በነበርንበት ወቅትም በብሔራዊ ጥቅም ጉዳይ ላይ ልዩነት ኖሮን አያውቅም። ዝርዝር አያስፈልግም። በዛ ጊዜም ሳይቀር ከኢትዮጵያ መንግስት ጋር በናይል ጉዳይ ላይ አብረን ሰርተናል። ወደፊት የምንሰራው ይሆናል። ማንም ሲሪየስ የሆነ የፖለቲካ ሀይል በእንዲህ አይነት ጉዳዮች ላይ ከልዩነት ያለውም አይመስለኝም። ግን አልሲሲም አብይም ጉዳዩን ለውስጥ የፖለቲካ ፉትቦል ሊጫወቱት እየፈለጉ ነው። የግብፁ መሪም ውስጥ ያለውን ተቃዋሚ ለማፈን ስለሚፈልግ ይህን ሌላ አጀንዳ ህዝቡ ረስቶ ውሃው ላይ ብቻ እንዲያነጣጥር ይፈልጋል። ይሄንን በየጊዜው ከፍ ከፍ ያደርገዋል። አብይም ልክ ከዚህ በፊት እና የነበሩ ሰዎች እንደሚያደርጉት ልክ እንደ አልሲሲ ተቃዋሚው ላይ ለማነጣጠር ይፈልጋል። ይሄ ጉዳት እንጂ ጥቅም የለውም። ውሃው ይቺ ሀገር እንድታር ከተፈለገ አንፌር ነው የግብጽ ፖዚሽን። ኢኩተብል የሆነ ፍትሀዊ የሆነ የውሃ ክፍፍል መምጣት መቻል አለበት። ግን መስታወት ውስጥ የሚቀመጥ ሰው ድንጋይ አውረውርም ይባላል።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 ሊጠነቀቁ ይገባል ነው። ብልጽግናዎች እዚህ ችግር ውስጥ አሁን ችግር ውስጥ የከተቱ እነሱ ናቸው። ግብጽ ላይ ሄዶ ቃል የገባላቸው መረራ ጉዲና አይደለም። ራሻ ሶሺ ላይ ሄዶ በዚህ አገር የውጭ ጉዳይ ፖሊሲ ሆኖ የማያውቅ ግልጽ የሆነ ስህተት የፈጸመው ዳውድ ኢብሳ አይደለም፣ አብይ ራሱ ነው ሄዶ የዓለም ባንክና የአሜሪካ በግልጽ ወገንተኛ እንደሆኑ ከኃይለስላሴ ጊዜ ጀምሮ የምናውቀው ሆኖ ሳለ እነሱ አደራዳሪ ሆኖ እንዲገቡ ያደረገው ራሱ ነው። ትልቅ ስህተት ነበረ። ተረጋግቶ ነባር ዲፕሎማቶችን ቢያወያይ ኖሮ፣ ነባር አመራሮች ጋር ቁጭ ብሎ ቢመክር ኖሮ ይህን ስህተት አይፈጸምም። ይህ ስህተት ተፈጸመ እንደተፈራው የተዘጋጀው የስምምነት ሰነድ ኢትዮጵያን የሚጎዳ ሆኖ ተገኘ። በስንት ርብርብ ዛሬ እነሱ የሚከሷቸው ሰዎች ሳይቀሩ በተሳተፉበት ርብርብ ኢትዮጵያ ከዛ ድርድር እንድትወጣ ተደረገ። ከዛ ወዲህ ተቃዋሚው እኮ እያለ ያለው በዚህ ጉዳይ ላይ የጋራ አቋም ነው ሊኖረው ቢገባው፣ ለውስጥ የፖለቲካ ፍጆታ መጠቀም የለብንም ተብሏል። ስለዚህ አንያስተቱ የፈጸሙት ራሳቸው ናቸው። ያን ስተት እራሱ አምነው ደግሞ ወደኋላ ተመልሰዋል። በዚያ አብረናቸው እንቆማለን። ከዛ ውጪ ግን የሀገርን ጥቅም የሚጎዳ የውስጥ ክፍፍልን የሚያባብስ ዘመቻዎች ማንንም አይጠቅሙም ሀገር ከመጎዳት ውጪ። ጥሩ፣ ወደ መጨረሻ ሀሳቤ መጥቻለሁና ከሌላ ፓርቲዎች ጋር ማለት ከኦሮሚያ ክልል ውስጥ ከሚንቀሳቀሱት ውጭ ከሌላ ክልል ካሉት የፖለቲካ ፓርቲዎች ጋር እንደሚሰሩ በተለያዩ ጊዜያት ገልጸዋል። እሱንም የሚመስል አቋሞትን እያንጸባረቁ ነው ያሉትና ግን አንዳንድ በጣም መሰረታዊ የሆኑ ልዩነቶች አሉ። እነሱን እንዴት ነው አጣጥመው የኦሮሞንም ህዝብ ሳይጎዳ ጥያቄ፣ ፍላጎት ሳይጎዳ የእነሱንም ፍላጎቶችቹ ሳይጎዳ አጣጥመው አብሮ መስራት የሚቻለው እንዴት ነው ብለ ያስባሉ? አብሮ መስራት እንግዲህ በተለያየ ደረጃ ሊሆን ይችላል። የተለያዩ ፖለቲካ አደረጃጀቶች የቆሙላቸው ዓላማ አለ። ከዚህ ዓላማ ውስጥ በተለያየ ደረጃ የሚያስማሙ ይኖራሉ። ለምሳሌ እዚህ ሃገር ያለው ሁሉም የፖለቲካ ተቃዋሚ ድርጅቶች የሚስማሙበት ነገር አለ። ነጻ፣ ፍትሐዊና ፉክክር ያለበት ምርጫ እንዲካሄድ ይፈልጋሉ። ሰው እንዳይታሰር ሰው እንዳይገደል ይፈልጋሉ። ስለዚህ ነጻ ፍትሐዊና ፉክክር ያለበት ምርጫ እንዲካሄድ የፖለቲካ ምህዳሩን እየሰፋ እንዲሄድ ምንም እንኳ የተለያየ የፖለቲካ ኢዲዮሎጂ ቢኖረንም በዚህ ላይ ተስማምተን የጋራ አቋም ይዘን ገዥው ፓርቲ ላይ ጫና እየፈጠርን ምንሄድበት እድል ይኖራል። ምንም ልዩነት ካለን ድርጅቶች ጋር እዚህ ላይ እንስማማለን። ከዛ አልፎ ደግሞ ወይ በተመሳሳይ ክልል ኦፕሬት የሚያደርጉ ወይ ደግሞ የፖለቲካ አላማቸው አጀንዳቸው አንድ አይነት የሆነ ፎርማልም ሆነ ኢንፎርማል ኮሊሽን ጥምረት በመፍጠር ይሰራሉ። ስለዚህ የትብብሩ ደረጃ ይለያያል ማለት ነው። ከአንዳንዱ ጋር በጣም ኦፕሬሽነሊ አብረሽ የምትሰሪበት ሁኔታ ሊፈጠር ይችላል። ከአንዳንዱ ግን ጊዜያዊ በሆነ መልኩ ጠባብ የፖለቲካ ዓላማን ውስን የፖለቲካ ዓላማን ለማሳካት አብረሽ የምትሰሪበት እድል ይኖራል። ስለዚህ በሁሉም ደረጃ ላይ ከሁሉም ድርጅቶች ጋር ጥሩ ግንኙነት ያለን ከሁሉም ድርጅቶች ጋር በተለያየ ደረጃ ተባብረን እየሰራን ያለ ነው። እሺ፣ አሁን በነበረን ቆይታ ውስጥ የተረዳሁት ነገር፣ አቶ ጀዋር መሀመድ ላፕቶፖትን መልሰው መቀበሎት አይቀርም ይመስለኛል። አሁን እያሉ ያሉት ነገር ወደ ትግሉ እየተመለስን ነው የሚል አይነት ሀሳብ እያየው ነው ያለሁትኝና አሜሪካን ሀገር እያሉ ይሰሩ የነበሩትን ስራ ሞቢላይዝድ አድርገው የሚጀምሩ ይመስሎታል? በሱን ጠብቆት ወይስ በተለይ እይታ አለ? ላፕቶፑ በአደራ ነው የተሰጠው። ባላደራውም አደራውን የበላ አይመስለኝም። ስለዚህ ሌላ ላፕቶፕ ገዝቻለሁ። ያው ያኛው በአደራ አለ አድራ የተሰጠው ግለሰብ እና አካል ይሰራበታል። የተመልሰን ወደ ድሮ አንመለሰን እንመለሰ ግን እንሰራለን። የድርጅት ብቃት መገንባት ስራ በስፋት እንሰራለን። ገፍቶ ሲመጣ እንከላከላለን። ስራዎችን ወደፊትም ጠንክረን እንሰራለን። እየሰራንም ነው። ባለፈ አንድ አመትም ሁለት አመትም ዝም ብለን አልተኛንም። ህዝባችንን ከቀበሌ እስከ ላይ ድረስ እናደራጅ ነበረ። በደንብ አደራጅተናል። ለዚህ ነው ሙሉ ኮንፊደንስ አለን። እንደሚታሰበው ከዚህ በፊት እንደሚታሰበው ወይም ደግሞ እነዚህ እንዳሳደጊዎቻቸው ህዝብን ለመበደል ያደረጉት ሙከራ እንዳይሳካ የሚያስችል ሀገሪቷንም ለማሻገር የሚያስችል በቂ ብቃት አለው ኦሮሚያ ውስጥ ስለዚህ ስልቶች ይለያያሉ፣ ግን አላማችን የትሬቤይን ዘሴም አላማችን ቋሚ ነው። በሀገራችን ውስጥ ህብረ ብሔራዊ ፌዴራላዊ ዴሞክራሲያዊ ስርዓት እንዲመሰረት ሌት ተቀን ተክተን እንሰራለን። ያን ለማሳካት አንዳንዴ ሞቅ አንዳንዴ ቀዝቀዝ እያለ ስልታችንን እየለዋወጠን የምንሄድበት ይሆናል። ይሄ ቁርጠኝነቱና ዝግጅቱ አለን። እሱ ምክረ ሀሳብ በመጨረሻ እንዲሰጡ እንፈልጋለሁ። ኦሮሚያ ውስጥ ያለው ሰላም ተጠብቆ ዜጎች በነጻነት እንዲኖሩ ምን መደረግ አለበት፣ በፖለቲካው አንጻር፣ እንደዚሁም ደግሞ የሀገሪቷ አጠቃላይ ሁኔታ ምን መሆን አለበት፣ በፖለቲካው ብለው ያስባሉ? የኦሮሞ ህዝብ በዱላ እንደማይሸማቀቅ ማመን ነው የሚያስፈልገው። የኢትዮጵያ ህዝብ ከእንግዲህ በኋላ አምባገነንን ለመሸከም የሚያስችል ጫንቃ የለውም። ጫንቃው ተመላልጦ ቆስሏል። ገና ስትነኪው ይደነብራል። ከዚህ አንጻር ለሁሉም መሞከርም የምፈልገው ከዚህ በፊት ተሰርቶ ያልተሳካን በአዲስ መልኩ መሞከር አያስፈልግም። አንስታይን የሚለው ነገር አለ፣ ኢንሳኒቲ ኢዝ ዱዊንግ ዘ ሴም ቲንግ አገይን ኤንድ አገይን ኤክስፔክቲንግ ዲፍረንት ሪዘልት፣ እብደት ተመሳሳይ ነገር ደጋግሞ ደጋግሞ መስራት የተለየ ውጤት መጠበቅ ነው። ኦሮሚያ ውስጥ፣ በተለይ ኦሮሚያ ውስጥ በደንብ የማውቀው ክልል ስለሆነ ከእንግዲህ በኋላ በሴኩሪቲ ኃይል በመግደል በማሰር በማፈን ህዝብን ማስተዳደር አይቻልም። ህዝብን ማስተዳደር የሚቻለው በሰላም በመወያየት የህዝቡን ፍላጎት በማዳመጥ የህዝብን ልዕልና በመቀበል ብቻ ነው። ሰላም እያደፈረሰ ያለው ዱሮም ከንጉሱ ጀምሮ፣ በንጉሱ ዘመን ነው የባሌ እንቅስቃሴ ነበረው። በንጉሱ ዘመን ነው የመጫና ቱለማ እንቅስቃሴ ነበረው። ድሮም ቢሆን ትግሉን የወለደው የመንግስት ጭቆና ነው። ዛሬም ቢሆን ኦሮሚያው ሰላም እያሳጠና ህዝቡን ወደ አላስፈላጊ እልህ እያስገባ ያለው የመንግስት አፈና ነው። አፈናን አቁሙ፣ ግድያን አቁሙ እስራትን አቁሙ። ሀገር በስርዓት በሰላም እንድትመራ ከተፈለገ መፍትሄው ፖለቲካዊ እንጂ ወታደራዊ አይደለም። ወታደራዊ ኃይል እየተጠቀሙ በሄዱ ቁጥር፣ ፖሊስን እየተጠቀሙ በሄዱ ቁጥር የፖለቲካ ልዩነቶችም እየሰፉ እየከረሩ የጽጥታውን ሁኔታውን እያወቁ ነው የሚሄዱት። ወደዛ መመለስ አስፈላጊ ነው ባይነኝ